እንግዳችን እንኳን በሰላም መጣለን። የዛኔ ሀሊመቱ ሳዕድያ ይባል ነበር። ለመድረሰው ቤተል አካባቢ የነበረው የአሁኑም ቤተል አይደለም። ምላቸው የዛኔ እርሻ በልት ቤተል። ከዛ ምን አደረገ? ይህማ የሆነ ነገር ነው አለ እና ማብሪያቷን ለማጥበቅ ሞከረ። በቃ እንደዛ ሊሆን ይችላል፣ ተበላሽቶ ሊሆን ይችላል። ሲያጠበቀ ማብሪያቱ ቦግ ሲል እነዚህ ልጆች ሲስተማቸው አለ አላህ ስብሃነ ወተዓላ ኖ

ስለዚህ እነዚህን ነገር እየተሳኩ ካልሆነ ምድር ላይ ቁርአንን ምን የምንቀበልበትና ቁርአንን ትሪት እያደረግንበት ያለበት መንገድ ገዲዚህ የሆነ ስህተት እንዳለ፣ በጣም የሚበላኝ የቁርአን አንቀጻለ ምን ይላል መሰለኝ፣ ሁሉም ሰው ሊቀበልህ እንደምን ሁሉም ሰው አይደለም፣ አብዛኛው ሰው አብዛኛው ሰው አጂ ወማ አክፈሩ ናስ ናሲ በላ ሓረስተ

ማሻ አላህ ማሻአላህ። አሰላሙ አለይኩም ወረህመቱላህ ወበረካቱህ። ውድና የተከበራችሁ ተመልካቾቻችን ዛሬም በሌላ ክፍል ተመልሰን መጥተናል። ስለ ቁርአን የምናወሳበት የቁርአን ሚስጢራቶች የምንገላለጥበት ፕሮግራማችን ዛሬም ከሌላ እንግዳ ጋር ተመልሶ መጥቷል። እንግዳችን እንኳን በሰላም መጣህልን፣ እንኳን ደህና ቆያችሁ። ስለመጣህ እጅግ በጣም ደስ ብሎናል። አላህ ሱብሐነ ወተዓላ ይጨምረለህ። በጣም የሚያምር ድምጽ አለህ። ራስን ታስተዋውቀን። መርሐባ አሰላሙ አለይኩም ወረህመቱላህ ወበረካቱህ። ዐብዱራህማን ሙሐመድ ሀቢብ እባላለሁ ቁራን ሀፊዝ ነኝ ክፍለ ሃገር ተወልጄ አዲስ አበባ ነው ያደኩት አሁን ላይ አሁን ላይ ተመሳሳይ ልክ መኪን የሚሰራው አይነት ፕሮግራም አለኝ እኔ ነኝ ኢንተርቪው የማረገው ወይስ እሱ እየተባባልን እየተቀላለድን ነበር ከመግባታችን በፊት አላኮሌ ሀሊን የሚንበር ቲቪ ላይ የመአል ቁርአን የሚል ከሁለት አመት በላይ የቆየ ቁርአን አካባቢ የተለያዩ ሀሳቦችን የሚያነሳ የቁርአን ሰዎችን የሚያስተዋውቅ ቁርአንን የህይወት መስመር አድርገን ማህበረሰብ ውስጥ እንዴት መክተት አለብን፣ እዚህ ጉዳይ ላይ በደንብ እንደው በቃ የአቅሙን ጥረት የሚያደርግ በደንብ ያልኩትን እንደው ስህተት ነው፣ የአቅሙን ጥረት የሚያደርግ ፕሮግራም አለኝ። የተለያዩ ማህበረሰብ ተኮር እንቅስቃሴዎች ላይ ጥናቶችን በማድረግ እንዲሁም ሀሳቦችን በማጋራት እሰራለሁ። የማኔጅመንት ተማሪ ነኝ። ማሻአላህ በጣም በቅርብ የምንተዋወቅ ጓደኛማዎች ነን እና ሙር ሰው ከሚያቀ ማንነት በሌላ መልኩ እንሻአላህ ዛሬ ለማየት እንሞክራለን። አብዱራህማን በኢማምነቱ በሐፊዝነቱ ሳይሆን በአንባቢነቱ፣ በሙፈኪርነቱ አዳዲስ ሀሳቦች በማምጣት ቁርአን ጋር የተያያዙ ሀሳቦችን በማንሳት የማውቀው አብዱራህማን እንሻአላህ በመጀመሪያ ክፍላችን እሱን ለማየት እንሞክራለን። ግን እስኪ ስለ ቁርአን የተሐፈዝክ እንዴት ተሐፈዝ የሚለው ሀሳብ እንጀምር። ከቁርአን ጋር ያለህ ሪሌሽን መስጀመረ እንዴት ስጀመረ የሚለው እናንሳ። መርሐባ ሐቢቢ። ወላሂ ይህንን ጥያቄ ብዙ ጊዜ ነው ያልተጠየቅኩም። እኔ ጠይቃለሁ። ተጠየቅኩትም። ከዚህ ጥያቄ እንጀምር። ኸይረን። ቁርአን በጣም በሚገርም ሁኔታ ድንገተኛ ነገር ነው። እኔ ቁርአን ለማሐፈዝ ሰበብ ይሆነልኝ ብዬ አስባለሁ ጓደኝ ነው አሁን ላይ ልጁ፣ ከአስር በኋላ መድረሳ ስንቀራ በጣም ልጅ ሆነን ማለት ነው። ስምንት ዓመቴ ምናን ይመስለኛል። ያው እንደ ማንኛውም ቁርአን ቤት ተኬዶ ይቀራ አደለ? ልክ እንደዛ በሚቀራበት ጊዜ አንድ ልጅ መጥቶ ቁርአን አኸተምኩኝ አለ። በቃ እንዲሁ ቁርአን እኮ አኸተምኩኝ አለ። እና የዛኔ ጓደኛ አይደለም አክቹዋሊ፣ የመድረሳው ባለቤት የሆነ የአጎት ልጅ ምናምን እንደዛ ነገር ነው ሊያየን መጥቶ ነው እና ሞቲቬት እንዲያደረገ ፈልጎ መሰለኛ መጣውኛል። አላኩል ሀሊን አየሁት የዛኔ የሶስት ጁዝ አካባቢ ነበርኩኝ እኔ እንዴ በቃ ወዲ ሁኑ በጭንቅላት የተፈጠረብኝ እንዴት እኔ ቁርአን እንደሱ ማክተም ያቅተኛል ና የሚል ስሜት የተፈጠረብኝ። ሶ ቤት መጥቻ አወሯቸው እንደዚህ እንደዚህ እኮ ማድረግ ፈልጌ እንደዚህ አይቼ ምናምን አልኳቸው። እነሱም በጣም ደስ አላቸው። ከዛቺ ተርኒንግ ፖይንት ነበረች። ይኸው የአስር በኋላ ክረምት ላይ የነበረ ትምህርት ቤት ቁራን ቤት ወደ አዳሪ ትምህርት ቤት ተቀየረ። ወዲያውኑ ጆይን አደረግኩኝ በአጎቴ አማካኝነት ማለት ነው። የት ነው ስፔሲፊካሊ? የዛኔ ሀሊመቶች ሳዕድያ ይባል ነበር። ለመድረሰው ቤተላ አካባቢ የነበረው የአሁኑም ቤተላ አደለም ምላቸው የዛኔ እርሻ በልት ቤተ የቤተ ሰው ግን እንዳይሰማሽ ማለት ነገሮች ከባድ ነበሩ እንደሆኑ። ኢንፍራስትራክቸሩ መሬ መንገዱ ምናምኑ በጣም ገና ነበር። አላኮሊ ሀሊን ሀሊመች ሳሊያ ይባል ነበር። ከጊዜ በኋላ ግን እኛ ገብተን አንድ አመት አካባቢ ከቆየን በኋላ ኢብኑ ተይሚያ ተባለ ኢብኑ ተይሚያ ህፍዝ ማዕከል ተቀላቀልኩኝ ማለት ነው። ምን ያህል ጊዜ ፈጀብህ ቁርአን ለማክተም? ወላሂ ብዙ ሰዎች ይህንን አያውቁም፣ ግን እኔ ቁርአን ያከተምኩት በሶስት ወር ነው። አላ አክበር አላሁ አክበርድና የተከበራችሁ ተመልካቾቻችን ዛሬ ያልተነገረ አንድ ምስጢር አውጥተነው ጊዜ ላይ ቁርአን ያሸተምኩት በሶስት ወር ነው። ግን የሚገርምህ እኛ ቁርአን ስንሀፍዝ ሙራጃ አናረግም ነበረ። በቃ መሸምደድ ነው፣ መሸምደድ መሸምደድ መሸምደድ መሸምደድ፣ ወደኋላ አይታይም። ብዙ ብዙ እናሀፍዝ ነበረ። ከማረሳቸው ነገሮች መካከል ዛሬ ማነው እስኪ አንድ ጁዝ ሀፍዝ ተብሎ ካልተሳሳትኩኝ አንድ ጁዝ ወይም ሰባት ወረቀት ተብሎ

አዎ ጥሩ አፈዛለሁ ግን ረፋሽ ነበርኩኝ ማለት ነው። ልክ ስገባ ከኋላ ት በቃ በጣም ትልቅ ይህ ብስኩት እንደጠፋ ዳቀባውን ትልቅ ዱላ ነው የመሰለኝ። በጣም ሞቲቬት ያደረጉ ነበር። ግን ሶስት ዓመት ነው ቆየሁት በሙራጃም በማድረግ በቃ ተርቢያም መናን ያስፈልገኝ ነበርና ተርቢያም እዛ መድረሳ የተወሰነ ጊዜ አስተምር ያለው ህፃን ሞኝ ማለት ነው። ተርቢያ እንደሚያስፈልግህ ግን አንዳንድ ከነገር ከገጠመኞች መካከል ምስክር መሆን ይመስለኛል። በጣም በጣም ከባባድ ገጠመኞች አሉ። ኢላላ መድረሳ በብዙ መድረኮች ላይ አንስቸዋለሁ። በጣም አስቸጋሪ ከሚባሉ ልጆች መካከል ነበርኩኝ። አስቸጋሪ ስል ማለት በቃ እንደ በጣም መጫወት የሚወድ ልጅ እንደዚህ አይነት ልጅ ነበርኩኝ እና እንዲህ በጣም የሚገርምህ ሌል ትነሳለ ብዙ ማካከል ግዴታ ነው ሌል መነሳት አለብህ። በጣም ልጅ ነኝ፣ ዘጠኝ ዓመቴ ምናምን ነው። ህጻናቶችን ምናምን ነገር ይከብድሃል ያለመድከም ይሄን ነገር። ቤት ውስጥ አንድ አብድል ቃህር የሚባል ጓደኛ ያለ ምናልባት አሁን ይህን ፕሮግራም የሚከታተሉ ከሆነ ያስታውሳል ብዬ አስባለሁ። እና አልጋችን ተደራራቢ አልጋ ነው እና አንድ ክፍል ላይ ማለት አልጋዎቹ እንዲ ዙሪያ ሰው የሚደረደሩት አንዱ አልጋ አለ፣ ሌላ አልጋ አብሮት አለው፣ ሶስተኛ አልጋ አለ። ስለዚህ አንድ ሰው ጥግጋ መድረስ ከፈለገ ሁለት አልጋ እንደዚህ በዳዲ ነገር ብሎ ነው የሚያልፈው። እና አልጋዎቹ ደግሞ አንዱ አይደለም ሶስት ድርብርብ ያለው ነው ወደ ላይ ማለት ነው። እና ምን እናድርግ ተባባልን፣ ሌይል ስንቀሰቀስ አንዱን አልጋ ትንሽ ገፋ እናርገው እና ጥግግ ያለውን አልጋ ማለት ነው ከስር እናንጥፈው ተባባል። ከዛ ትንሽ ትንሽ ኮ ክፍተት ነው ያደረግነው። ከዛ ከስር ፍራሽ አነጠፍን። ከዚያ ተነሱ ተባለ፣ ተቀሰቀስን። እኔና ጀለስ ላጥ ብለን ገብተን ከስር ላጣል ለመነሳት ለመነሳት ከዛ አለፍን፣ ያንን ቀን አለፍን። ከዛ ግን መድረስ ሁሉ ጊዜ ምንድን ነው የመጀመሪያ ዙር ትቀሳቀሳለህ። ከዚያ ሁለተኛ ዙር ደግሞ የተኛ ሰው ምናምን ካለ ለሱቢ ለሱቢ ይመጣል። ወይም ሞት የነበረ ሰው ምናምን ካለ ለሱቢ መጥቶ ይቀሰቅሰዋል። እና ለሱቢ መቶ ሊቀሰቅሱን ሲል ሲያንኮራፋ ተያዘ። ዝፈላትሰአል ከዛ በኋላ የተሰዛ ኋ የተከሰተውን እኔ ራሱ ማስታወስ ገጠመኝ። ያው ከሌሊት መነሳት በልጅነት እድሜ በዛ ባልበሰለ ማንነት ላይ ይከብዳልና ከባድ ነገር ነው። እኛም ላለመነሳት ምን እናደርግ ነበር? መብራት በማይኖርበት ጊዜ ትንሽ ረፈድ አድርገን ወደ ሱፔ ቀረብ አድርገን ነው የምንነሳው። መብራት ሲኖር ግን 8 ሰአት ስምንት ተኩል ነበር የምንነሳው በመርከዝ ህይወት ማታ ልንተኛ ስንል አምፖሏን አላላናት። ለሊት የሚቀሰቀሰን ሰው መጥቶ ማብሪያት ቼክ ሲያደረግ ማብሪያት የለም። ስለዚህ አረፈድ አድርገን እንቀስቀሳቸው እንዲ ለም ብለን ማብሪያቷን ላላ አረግናት ና ከዚ በኋላ ማታ መጣ ሞራቂባችን። ከዚ በኋላ ገባ ሲያይ ማብሪያት የለም። እኛ የተኛን መስለናል፣ ሰጥ ብሏል። ማብሪያት የለም። ወደ ውጭ ሳይ ማብሪያት አለ። እኛ ማብሪያት የለም፣ ውጭ ማብሪያት አለ። ዘሲም ግቢ ውስጥ ማለት ነው መስጂድ ውስጥ ከዛ ምን አደረገ? ይሄማ የሆነ ነገር ነው አለ እና ማብሪያቷን ለማጥበቅ ሞከረ። በቃ እንደዛ ሊሆን ይችላል ተበላሽቶ ሊሆን ይችላል። ሲያጥበቁ ማብሪያቱ ቦግ ሲል እነዚህ ልጆች ሲስተማቸው አለ። እዛ በቃ የተኛ ነው ልጆች፣ በሳቅ ፈረስን አልቻለም። እና ትንስ ተነስ ተብለን አሁንም የተከሰተውን ነገር ከዚህ በኋላ አንጠይቅም ይሻላ ለው ከባድ ነው የሚሆነው። ከዛ በኋላ በጣም ከባድ ነው ማርባ አብዱሬዋ ቀጣይ እንደ አነሰው ሀሳብ ቁርአን ሲባል አላ ስብን ተላ ለሰው ልጆች መመሪያ ያወረደው መለኮታዊ መርህ ነው፣ የህይወት መንገድ መስመር ነው ብዬ አስባለሁ ና ይህ ቁርአን የወረደበት አላማ ለምሳሌ ቁርአን ለምን የወረደ ይመስልል ስ ይህ ጉዳይ ስለ ቁርአን ሳስብ ሁሉ ጊዜ አቅሌ ላይ ከበላት አቅሌን ቢዚ ከሚያደርጉ ነገሮች መካከል ነው። እንደ ኡመት መሐመድም በጣም ሊያስጨንቀን ሊያሳስበን ሌሽ ለምን ብለን እንድንጠይቅ በር የሚከፍት ነገር ነው ብዬ አስባለሁ። ልክ በተመሳሳይ መልኩ እንዳልኩ እኔ ፕሮግራም አለኝ እና አንድ ወንድም ኢንተርቪው ሳደረገው ቁራን አሁን ምን የሆነብኝ ይመስላል አልኩት። ወደ ጥያቄ ከመሄዴ በፊት ይህንን ላንሳው። እኔ ቁርዓን አሁንም ይመስለኝ አለኝ ልክ እንደ ሙሳ በትር ሆኖብን አለ ሲል ያነሳው እና አልገባኝም፣ እንዴት ነው አልኩት። የሙሳ በትር ማለት አላህ ስብሓነሁ ወተዓላ ነቢ ሙሳን እያወቀ ጠየቃቸው። ይህ የያዝከው በትር በእጅ ያዝከው ምንድን ነው አለቸው፣ ወማ ቲልከ ቢየሚኒከ ያ ሙሳ። እዛ ያው ቀለል አድርቆ ቃለ ሂየ ዐሳየ ዱላዬ ናት እንጂ አተወከው አለይሃ ደገፍልባታለሁ ወረኛ ናቸው ዋሁሹ ቢሃ ዐላ ገነሚ ለበጎችና ለፍየሎች ደግሞም ቅጠል መትቼ ከዛፍ አወርድበታለሁ ወሊየ ፊሃ መአሪቡ ኡኽራ፣ ሌላም ሌላም ጉዳይ አለኝ። ምናልባት ጥቃትም ከደረሰብኝ ልከላከልበት ይችላሉ። ከዛ አላህ ሱብሓነሁ ወተዓላ ኖ ይሄ ያስከውዱላ ሚናው ይሄ ብቻ አይደለም፣ አልቂሃ ያ ሙሳ አላቸው። ሊያሳያቸው ማለት ነው ያ ዱላ ወደ እባብነት ተቀይሮ የፊርዓውንን ንግስና አንኮታክቶ ፊርዓውን ለዘመናት ማለት ወደ በብና ተቀይሮ ብቻ አይደለም። ምክንያቱም እዛ ጋ በጥንቁልና እና በምናምናም በጣም የተራቀቀ ማህበረሰብ ነበር እና ይህንን ነገር ፌክ መሆኑን በዛች ዱላ ምክንያት አላህ ስብሐነሁ ወተዓላ አስረግጦ አዋርዷል። ከዚያ ባለፈ ደግሞ ሊጠፋ ያለን ማህበረሰብ በኒ እስራኤሎችን በዛች ዱላ ምክንያት ባህሩን መጥቶ እንዲሻገሩ እና እንዲድኑ አድርጓል። ከዚያ በኋላ በረሀብ ሊሞት ያልን የበኒ እስራኤልያኑ ማህበረሰብ በዛች ዱላ አማካኝነት ያን ድንጋይ እንዲመታ አድርጎ በምንጭ እንዲንበሻበሹ አድርጓቸዋል። ሶ ይህን ሁሉ ተአምር፣ ማህበረሰብን ከጥፋት ማዳን እንደሚችሉ በዛ ዱላ አማካኝነት አላወቁም አላወቁንም ልክ እኛም ቁርአንን አሁን ልክ ነቢ ሙሳ እንዳሉት ቁርአን ምንድን ነው ስንባል፣ ያው እናነበዋለን፣ እንቀረዋለን፣ አጅር የምናገኝበት ፊደል አስር ሐሰና የምናገኝበት ምናምን ይባላል። ልክ ነቢ ሙሳ የመለሱት መልስ ነው ብዬ ነው ማስቦ ነቢ ሙሳ ምን ታደረገበታለ ሲባል፣ እደገፍበታለሁ፣ እመታበታለሁ፣ ቅጠል አራግፍበታለሁ እንዳሉት፣ ኖ፣ ቁርአን ከዚህ በላይ መድህን ነው። ማህበረሰብ የሚድንበት እናንተም የምትድኑበት ከእልቂት የምትተርፉበት መሳሪያችሁ ነው ነው አላህ ስብን እያለ ያለው ሰው። ሀ ወደሚለው ጥያቄ እንምጣ። ቁርአን ከወረደባቸው በተለይ ቁርአንን ደግሞ እንደ ማህበረሰብ ስንመለከተው ማለት ቁርአን ለዓለም ነው የመጣው እንሞግታለን አደለ። ግን እንዴት ተብለን ስንጠይቅ በጣም ብዙዎቻችን ማብራሪያ ያቅተናል ነው። ቁርአን እንደ ማህበረሰብ ስንመለከተው ሁለት ትልልቅ ጉዳዮችን አለም ላይ ለማስፈን ነው የመጣው ብዬ አስባለሁ። እንደ ሙስሊም ስንመለከተው ሌላ የምልከታ ስላለን ነው ሌላ አይነት

ይሄ መጀመሪያው ነው ማለት ነው። የነቢዩ ሰለ ላ ሰለምም መሽሮዓቸው መሽሮዓቸውን ሴንስ ፕሮጀክታቸው እዚህ ዓለም ላይ የተላኩበትን ምክንያት ዓለም ላይ ህዝነትን ያሰፍኑ ዘንድ ነው። ይህን ሪሳላ ይህንን ደግሞ መልእክት የተሸከምን ግለሰቦችና አምነንበታል ያለን ሰዎች ደግሞ ለአላህና ለመልእክተኛው የበቃቸው ይህ ህዝነት ለእኛ የማይበቃበት ምክንያትን አይገባኝም። ለምን እንደዚህ ደረቅ እንደሆነንም ምን ያላቅም በደዕዋችን

ስለዚህ በዚህ መልኩ መገንዘብ የተሻለ ነው ብዬ አስባለሁ። ይሄ ነው እንግዲህ ሌሎች ነገሮች የሚወልደው ማለት ነው። ይህንን አሁን ከዚህ አሁን ከሰጠህን መገለጫዎች ምን ልመረዳት እንችላለን? ቁርዓን እነዚህን ነገር ለማሳካት መጥቷል። ስለዚህ እነዚህን ነገር እየተሳኩ ካልሆነ ምድር ላይ ቁርዓንን ምንቀበልበትና ና ቁርዓንን ትሪት እያደረግንበት ያለበት መንገድ ዜሬዚ የሆነ ስህተት እንዳለ አስረዳን ነው ባይዘው የሚገርመህ ማለት ነው። ቁርዓን እነዚህን ትልልቅ እሴቶችን ህይወታችሁ ላይ አምጡ ወይም በቅጡ እንድታመጡን የመጣሁት ሲል ይህ ጉዳይ ማን ላይ ነው የሚሰፍ ነው የሚለውን ደግሞ ፖይንት አብሮ ያነሳል። ዞሮ ዞሮ ሰዎች ላይ ነው የሚሰፍ ነው። እነዚህ ሰዎች ምን አይነት ነው መገለጫቸው የሚለውንም ደግሞ በጣም በሚገርም ሁኔታ ያነሳል። ያላቅም ቁራን ያልገባን ብ ነው። አስቡ ከእነዚህ ነገሮች መካከል ማለት ፍትህና ህዝነት ማን ላይ ነው የሚሰፍ ነው? ሰዎች። ሰዎች ማን ናቸው? ምን አይነት መገለጫ ነው ያላቸው የሚለውን ቁራን አብሮ ያነሳል። አራት በጣም መሰረታዊ ባህሪዎችን ያነሳል ቁራን የመጀመሪያው ሰዎች የተለያዩ ናቸው የሚል አቋም አለው ቁርዓን። በሀሳብ የተለያዩ ናቸው፣ በመልክና በከለር የተለያዩ ናቸው፣ በዘር የተለያዩ ናቸው፣ በጂኦግራፊካል ኤሪያ በመኖሪያ ቦታቸው ደግሞ የተለያዩ ናቸው። በቃ እኔ በመለ ሃይማኖት በሃይማኖት የተለያዩ ናቸው። ሃይማኖት ስትመጣ በጣም መዓት አይነት ቡድኖችና ሴክቶች አሉ። በዚያው ላይ የተለያዩ ናቸው።

ሶስትና አራት ላይ ያሉ ሀሳቦችን እንሻላ ምንቀጥል ይሆናል ነገር ግን ሰዓት እንደያዘን እየነገሩን ነው ከካሜራ ጀርባ ያሉ ወንድሞቻችን እንሻላ ውድና የተከበራችሁ ተመልካቾቻችን ከአብዱራህማን ጋር የጀመርነውን ንግግር ከጀመርነውን ጭውውት የጀመርነውን መተዋወስ ጊዜ ገድቦን ወደ ቀጣይ ክፍል ለማስተላለፍ ተገደናል። እንሻአላህ በቀጣይ ክፍሎች የጀመርናቸውን ሀሳቦች እንቀጥላለን። ዛሬ ካነሳናቸው ሀሳቦች በተጨማሪ ስለ ቂርአቶች እናነሳለን። እንሻላ ሀፍስ ከሚባለው የአቀራር አይነት ውጭ ሌሎች ቂርአቶችን እንደምትሞክርና እንደምታሰግድባቸው መረጃ ስላለን እንሻ አላህ እነሱን ይዘን በቀጣይ ክፍል የምንገናኝ ይሆናል። ዛሬ የነበረን ቆይታ ይህን ይመስል ነበረ። ውድና የተከበራችሁ ተመልካቾቻችን በቀጣይ ክፍል እስከምንገናኝ ድረስ ወሰላሙ አለይኩም ወረህመቱላሂ ወበረካቱ።